የሁላታ ጣምቶ ጥሩ አይደለም። የሆነ ነገርማ መደረግ አለበት። ለእኔ ሰጠኝ ቤዝ፣ እኔ ላስተዳድረ ብሮድካስቲንግ ህጉን ተከቴ። ግን ነፈሶች ናችሁ፣ ነፈሶች ናችሁ። ሩዋንዳ ላይ የነበረው ጦርነት ያውላ ሰው እኮ ያለቀው እኮ በከባድ በከባድ ነገር አይደለም። በአንድ የሬዲዮ ጣቢያ በተላለፈ ነገር ነው እና

ኢቤስ ነው እሱም። ኢቤስ እንዴት ነው? ይከርማል። ሲባረሯል አሁን በሰራው ስህተት ማውራትም አለብን መነጋገርም አለብን። ተን ተባሯል። ኢቤስ ደግሞ የአገር ባለውለታ ነው፣ ስንት ዓመት የሰራ ነው ምናምን ብለው አንዳንድ ሰዎች ሲከራከሩ ሰምተናል። አንዳንድ ሰዎች በዘር በዘር የሚገናኘው እኛ ግን በዘር ሳይ እንደ ኢትዮጵያዊነት እና ሀገሪቷ እንትን ጉዳይ ስንት ዓመት በወደ ስንት ስንት ሰራተኛ ያለው ነው ምናምን ምናምን የሰራው ስራ በስንት ሚሊዮን ሕዝብ እኮ ሊጨርስ የነበረ ነው። እንዴት ነው ነገሩ? እንዴት ነው ነገሩ? ይብራራልን። ይብራራልን። ይብራራልን። ኃላፊነት የማይወስድ እንደዚህ አይነት ተቃዋም ጥሩ አይደለም። ቢሰራ ለራሱ እንጂ ለእኛ አይደለም የሰራውም ለራሱ ነው። ያላቸው ሲዘር ልሳነ ሲዘጋ እውነት ነው የተናገረ ይላሉ። ውሸቱን ማለት ነው ውሸት ኔ ኢቢኤስ፣ አማራ ቢሆን ኖሮ ፋኖ ነው ተብሎ ይባረር ነበር። ኦሮሞ ቢሆን ኖሮ ኦነግ ነው ተብሎ ይባረር ነበር። ኢቢኤስ ነ ቤስ ይ ይልን ቤስ ይጣረልን። ኢቢኤስ እስከዛሬ እንግዲህ ያስተላለፈው ነገር በሙሉ ውሸት ነው ማለት ነው። ዛ ይጣረለን ዞሮ ዞሮ ይዘገያል እንጂ እልቂቱ አይቀርም። ለምን? ማን ይተላለቃልን? ዲራቤሮ ማን ይተላለቀ እርስ በርስ ይተላለቀ። አንቺን የመሰሉ ሰዎች ካልሆኑ ናቸው በስተቀር ብዙ ጊዜ እኮ ተሞክሯል፣ ግን አይሆንም። ከዚህ በኋላ ኧረ መንግስታን አዳምጡን፣ ስቡ የኢቤስ ጉዳይ ምን ላይ ደረሰ? አዳምጡን ጡር ኢቤስ ይባረራል ወይስ ምን ይደረጋል? ወይስ ምንድን ነው የሚደረግ? ፍርዱ ምንድን ነው? የኢፌዴሪ ህገ አስፈጻሚ የኢትዮጵያ ፍርድ ቤት ምንድን ነው የሚያደርገው

ድንጋይ ላይ ቁጭ ትያለሽ እንጨት ትደገፍ ያለሽ በስነስርዓቱ ትምህርት ቤትሽነት ማድረግ ከዛ በኋላ ይህን መንግስትም ጣፈለጥ ያለሽ ያለፈውን መንግስት እኛ ኢኮኖሚ ጥያቄ ብቻ አልነበረም የነበረ ገባሽ። ስለዚህ ብዙ ይቀራቸዋል። መንግስት መንግስት ጋር ሄዶ ጥያቄ ለመጠየቅ እንደ ህዝብ እውነት ሁልንቀራቸው ብዙ ይቀራቸዋል። መጀመሪያ እናንተ ይላቸው ህዝብ ህዝብ ህዝብ ምን ማድረግ እንዳለበት ጠቃሚ ሁ ማንም ትኖኛ አደለም ህዝብ ማድረግ ያለበትን ልንገራችሁ። በስነ ስርዓት ህጋዊ መስራት የስራ እንትን አላችሁ መስራት፣ ሽንኩርት የሚሆን ምንም ሸጥ፣ ህጋዊ የሆነ ሰርተ፣ ህጋዊ የሆነ ግብር ከፍለ፣ ህጋዊ የሆነ እውነተኛ ስትሆን፣ ከዛ መንግስትን እንዲያርግ ትለዋለህ። ህዝቡ ሌባ ሌባ፣ ሁለት ሌቦች ደህና ሰው እኮና፣ ንጹህ እኮ ቢኖር እኮ መሬቱና ሰማይ ብቻ እኮ ነው፣ ኢትዮጵያ ውስጥ የሆነት ይርኮነ ሌባም ሌባም እንዴት ይጠይቃል? አንተ ሌባ፣ አሁን አንዳንዶቻችሁ ምን አድርገን ምችችግ ምን ሰርቀን ነው ምን አጥፍተን ነው? ውሸታም አንድ እናንተ በቃ መስራት ከመንግስት ቤት ወይ ከባንክ ወይ ከሰው ላይ ብቻ ይመስላችኋል፣ አይደለም። ለራስ አለመገዛት፣ ውሸታም። እኔ አሁን እዚህ ጋር ሰውረ ምንም ሳደረጋችሁ ትመጡና ልክልኬን ትነግሩኝ ያላችሁ ብልግና፣ ሀሰት፣ ውሸት። ይሄ ራሱ ብልግና ነው። እኔ አሁን ሰደብኳችሁ አልሰደብኳችሁ ነው። ግን እናንተ የምታይው በፊት ለፊት ወይ የሆን ነገር የሚሰርቀውን ነው አይደለ አይደለ? እናንተ ሌቦች ናቸው፣ ተሰሙኛላችሁ? ዝም ብላችሁ ተሰሙኛላችሁ? ሰርታችሁ ግብር አትከፍሉም፣ ሌቦች ናችሁ። ለህግ አትገዙም፣ ሌቦች ናችሁ። ለራሳችሁ ራሱ ተፈጥሮ ህግ ራሱ አትገዙም። ችትሉ ፀሐይ የበቃችሁ እንዲቆጭ ብላችሁ ስራዬን እምቢ፣ ትምህርትን ተማር እምቢ ለተፈጥሮ ህግ ተገዛ እምቢ። ከእናት የበለጣታ ወሮ በላ መዲባለ እ ለምንም ማትንቀሱ ህዝቦች ነዋሪዎች። ከዛ መንግስት ግን ተሳስቷል። አይቻልም። መንግስት እኮ ከሰማይ ወረዳ አይደለም። አንቺ ነሽ መንግስት ያንቺ ወንድም በራሱ ጊዜ ለተፈጥሮ ያልተገዛ ባለጌ ከዛዛ ጋር የሚሄድና የብልግናው ነው የሚያሳየው ስለዚህ ማደግ የለም ማደግ የለም መለወጥ የለም። ትክክል። መጀመሪያ ለተፈጥሮ ህግ ተገዙ። ሀሰት በማያገባችሁ መግባት፣ አስተያየት መስጠት በማታውቁት ነገር ጥልቅ ቤት ትንከት እሱን እሱን አቁም። መጀመሪያ እሱን እሱን አቁማችሁ መጀመሪያ ተፈጥሮ ለሰጠቻችሁ ሕግ ስትገዙ፣ ከዛ እልፍ ሲል ደግሞ ለህገ መንግስቱ ስትገዙ፣ እልፍ ሲል ደግሞ በላይፋችሁ ደግሞ ለሚሰጣችሁ ነገር አክሴፕት አድርጋችሁ ድህነትን እንደ ድህነት፣ ሀብትን እንደ ሀብት ያ ለማደግ መሞከር ስትችሉ ህጋዊ ሆናችሁ ስትከፍሉ አትሊስ ትንሽ ከፍላችሁ ከምታገኙት ነገር ላይ እንደው ታክስ እንኳን ባትከፍሉ እንደው ለሰው ልጅ እንደው በቃ ክብር መስጠት ትምክተኛ ባትሆኑ፣ እንደዚህ እንደዚህ አይነት ነገሮች እንኳን ብታረጉ አትሊስት እግዚአብሔር ይሰማችሁ። አሁን እናንተ ራሳችሁ ደህና ስለሆናችሁ ኃጢአተኛ ያልሆናችሁ ይመስላችሁ። ደህንነት እንዴት መጣ ብትሉ አለመንቀሳቀስ፣ አለመስራት አለማሰብ ከዛ፣ እግዚአብሔርን ታማርራላችሁ፣ መንግስትን ታማርራላችሁ። አንተ የሆነ ነገር ፍጠር፣ የለም ራስህ ፍጠር፣ ራስህ ፍጠር፣ ራስህ ፍጠር። ስራ ባትፈጥር እንኳን የሆነ አይዲ አይኖርም። በሆነ ነገር ለማግኘት የምትጥረው ጥረት ምናምን እናይ የለም። አንተ እዛ ጋር ይሄን ከየት ነው የሚያመጣው? ያንተው ወንድም እኮ ነዛ ጋር ቁጭ ያለው አባቸው ጓልድር ከዛው ከዛው ከዛው ህዝብ የወጣ ነዛ ጋር መሪ ሆኖ ቁጭ የሚለው መቼስ፣ ከሱዳን ወይንም ከአሜሪካን ከሆነ በሮቦት ተሰርቶልህ ጭንቅላቱ ምናምን ሞልቶልህ አይደለም ሚመጣ፣ ከአንተው ነው። መውቀስ፣ ማውራት፣ መዋሸት ይህ ራሱ ሌብነት ነው፣ ኃጢአት ነው። ስለዚህ ኃጢአተኛ ሆነ ደግሞ ሰላም አምጣን የምትለው ገብር በዚህም በዛም ይገርፈናል። ምክንያቱም እዚህም ቤት እሳት አለ፣ እዛም ቤት ደግሞ በሳት